እንዴት ናችሁ ውድ ቤተሰቦቻችን፣ ይህ ፉአድ ባህሩ የዩቲዩብ ቻነላችን ነው። ስለምትከታተሉን ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ትናንትናና እንዲሁ ደግሞ ከትናንትና በስቲያ ጀምሮ በርከት ያሉ የአውሮፓ ታላላቅ ሊጎችን ጨዋታዎች ተመልክተናል። እንዲሁ ከዝውውር ጉዳዮች ጋር በተያያዘ ደግሞ ሰፋ ያሉ ዘገባዎችን ትልልቆቹ የአውሮፓ ሚዲያዎች እያወጡ ይገኛሉ። በተለይ የጥሬ ተጫዋቾች የዝውውር መስኮት አሁን ላይ እጅጉን እየተቃረበ መምጣቱን ተከትሎ ትልልቆቹ ክለቦች ስለ ቀጣዩ የዝውውር መስኮት በትልቁ እያቀዱ ይገኛሉ። ከእነዚህ መካከል ማንቸስተር ዩናይትድ አንደኛው ነው። የመሀል ሜዳውን ለማሻሻል በትልቁ እንቅስቃሴዎችን እያደረገ ይገኛል። አርሰናል በዚህ ክረምት የተጫዋቾች የዝውውር መስኮት ራሱን በደንብ ያጠናከረ ቢሆንም አሁንም አንዳንድ ቦታዎቹን ለማጠናከር ሙከራዎችን ያደርጋል ተብሎ ይጠበቃል። ሌሎቹም የአውሮፓ ታላላቅ የሚባሉ ክለቦች ራሳቸውን ለማጠናከር እቅዶቻቸውን እያወጡ ነው። ሊቨርፑል በተለይ በተከላካይ ስፍራ ላይ ተጫዋቾችን ማምጣቱ አይቀሬ እንደሆነ በርካቶች ያምናሉ። ምክንያቱም በርከት ያሉ ክፍተቶችን በተከላካይ መስመራቸው ላይ ተመልክተዋል። እንዲ እንዲሁ ደግሞ ለቨርጂል ቫን ዳይክ እና ለኢብራሂማ ኮናት የሚሆን ትክክለኛ ተተኪ ተጫዋች እስካሁን ማስፈረም እንዳልቻሉ ይታወቃል። ጂኦቫኒ ሊዮንን አስፈርመው ነበር፣ ነገር ግን በጉዳት ምክንያት ይህንን ቡድን በትክክል ማገልገል ስላልቻለም በቀጣይ ይህንን ቦታ ማገልገል የሚችል ተጫዋችን ማምጣት ይጠበቅባቸዋል ተብሎ ነው የሚታሰበው። የሊቨርፑልንም ጉዳይ እንመለከታለን። ከዝውውሩ ጋር በተያዙ በርከት ያሉ ዘገባዎችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን ከናንተ ጋር አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩ ነው በአክብሮት የምንጋብዘው። በተለይ ስምና አድራሻችሁን እየጠቀሳችሁ ወደ እኛ ሀሳቦቻችሁን ብታጋሩን ደግሞ መልሰን ወደ እናንተው ስምና አድራሻችሁን እየጠቀስን ለማድረስ ያመችናል። ስለዚህ ስምና አድራሻችሁን እየጠቀሳችሁ ሐሳቦቻችሁን አጋሩን። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ክሪስቲያን ፎክስ ከኒውፖርት ካውንቲ ጋር ስሙ ተያይዟል። እናም የአሰልጣኝነት ሚናውንም እንደሚረከብ እየተዘገበ ነው። ከዘሰን በተገኘው መረጃ መሰረትም የቀድሞ የፕሪምየር ሊግ አሸናፊ ክሪስቲያን ፎክስ የኒውፖርት ካውንቲ የቅርብ ጊዜ የጨዋታ ስቴዲየሞችን ሆኖ ሲመለከት መታየቱን ተከትሎ የዌልሱ ክለብን በአዲስ አሰልጣኝነት እንደሚረከብ ነው ግምቶች እየጨመሩ የመጡት። የ39 ዓመቱ ተጫዋች በተጫዋችነት ዘመኑ ለሌስተር ሲቲ ቁልፍ ተጫዋች የነበረ ሲሆን አሁን ደግሞ በዌልሱ ክለብም የአሰልጣኝነት ስታፍ ውስጥም ቦታ ሊይዝ እንደሚችል ነው በሰፊው የሚነገረው። ፉክስ በጨዋታው ላይ መገኘቱ ያልተጠበቀ በመሆኑ የአድናቂዎችና የሚዲያዎችንም ትኩረት ስቧል። ይህም ደግሞ የቀድሞውን የሌስተር ሲቲ ተከላካይ በአሰልጣኝነት ስራ ውስጥ አዲስ ምዕራፍን ለመጀመር እየተዘጋጀ እንደሆነ የሚገልጽ ወሬዎችን ከፍ አድርጓል። ኒውፖርት ከባድ የውጤት ጊዜን ካሳለፈ በኋላ ወቅቱ ወደ ትክክለኛው መንገድ ለመመለስም እየፈለገ ነው። ክሪስቲያን ፉክስ ደግሞ እንደ አሰልጣኝ ማምጣትም ለሊግ ሁለቱ ክለብም የጠንካራ ፍላጎት መግለጫ ይሆናል። ይህም ለወደፊቱ ያላቸውን ምኞት በትልቅም የሚያሳይ ነው። ፉክስ ከፕሮፌሽናል ፕሮፌሽናል እግር ኳስ ጡረታ ከወጣ በኋላ ወደ አሰልጣኝነት ተሸጋግሯል። እናም በኒውፖርትም መልበሻ ክፍል ውስጥም ያለውን ባህልና በራስ የመተማመንም እንደገና ለመገንባትም ተስማሚ አሰልጣኝ ሊሆን ይችላል። ይህ ስራም የ39 ዓመቱን አሰልጣኝ የአሰልጣኝነት ስሙንም ለመገንባት በሚፈልግበት ወቅትም አስደሳች ፈተና ይሆናል ተብሎ እንደሚጠበቅ ነው መረጃዎች የወጡት ፎክስ በ2016 ከሌስተር ሲቲ ጋር የፕሪሚየር ሊግ ዋንጫን በተጫዋችነት አሸንፏል። እናም ልምዱን ደግሞ ለዚህ ክለብ ተጫዋቾች የማይተመን ሊሆን ይችላል ተብሎ ይታሰባል። አድናቂዎቹም እንደሱ ያለ የተረጋገጠ አሸናፊ አዲስ ሀሳቦችን ወደዚህኛው ክለብ ሲያመጣላቸው ለማየትም በጉጉት የሚጠብቁት ጉዳይ እንደሆነ ነው መረጃዎች በትልቁ እያወጡ የሚገኙት። የክለቡ አመራሮች ከአሰልጣኝ ለውጥ ጋር በተያያዘ እነዚህን ነገሮች ይወስናሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የማንቸስተር ዩናይትድ ዋጥቂ ማርከስ ራሽፎርድ በአሁኑ ጊዜ በባርሴሎና በውሰት እየተጫወተ እንደሚገኝ ይታወቃል። የ27 ዓመቱ ተጫዋች የስፔኑን ክለብ ከተቀላቀለ በኋላ በጥሩ ሁኔታ እየሰራ ነው፣ እናም በስፔኑ ክለብም በቅርቡ ወደ ከፍተኛ ብቃቱ መድረስ እንደሚችልም በርካቶች ያምናሉ። ባለፈው የውድድር ዘመን በአስተን ቪላ በውሰት ተሰጥቶ የነበረ ሲሆን፣ በዌስት ሚድላንዱ ክለብም ቆይታው የተደበላለቀ ነበር። ከዚያም ጊዜ ከሄደ በኋላ ግን በራስ መተማመኑና ብቃቱን መልሶ ያገኘ ይመስላል። በባርሴሎና አስደናቂ ብቃትን ማሳየቱን ከቀጠለ በውድድር ዘመኑ መጨረሻ በቋሚነት ለመፈረምም ቢወስኑ የሚያስገርም አይሆንም ተብሎ ነው የሚጠበቀው። ራሽፎርድ ለአይቲቪ በሰጠው ቃለ ምልልስ ላይም እንዲህን ያለው በእርግጠኝነት አሁንም ገና ጅማሮ ነው፣ ነገር ግን ይመስለኛል ከፍተኛ ብቃት ላይም ስደርስ በጣም ደስተኛ የሆነ የተሻለ እኔን ማግኘት እችላለሁ ሲልም ጭምር ነው የተናገረው ማርከስ ራሽፎርድ። ገና ከጥቂት ጊዜያቶች በፊት በፕሪሚየር ሊግ ውስጥ ከነበሩት ምርጥ አጥቂዎች አንደኛው ነበር። እናም እንደገና ወደዚያ ደረጃ ለመመለስም ይጥራል ተብሎ ይታሰባል። የ2026 የዓለም ዋንጫ እየመጣ ባለበት በዚህ ሰዓት በእንግሊዝ ብሔራዊ ቡድን ውስጥም በቋሚ ያስተላለፉ ውስጥ ያለውን ቦታ ለማጠናከርም ፍላጎት አለው ተብሎ ነው የሚታሰበው። ባርሴሎና ተጫዋቹ እስካሁን ባሳየው ብቃትም ደስተኛ ሆነዋል። በማንቸስተር ዩናይትድ ውስጥ የወደፊት እጣፈንታም የለውም እናም የረጅም ጊዜ የወደፊት ህይወቱን በፍጥነት ለማስተካከል ይፈልጋል። በላሊጋ ባስመዘገባቸው አስደናቂ ጅምር ላይም በመገንባት የስፔኑን ሻምፒዮን ቁልፍ ተጫዋች ሆኖ ለመቀጠል ይጥራል ተብሎ ነው የሚታሰበው። የ27 ዓመቱ ተጫዋች በብቃቱ ከፍተኛ ደረጃ ላይ የሚገኝ ሲሆን፣ በሚቀጥሉት የውድድር ዘመናትም ያለውን አቅም ሙሉ በሙሉ ለመጠቀም ይጥራል። የማንቸስተር ዩናይትድ መድረክ ላይም ብቅ ሲል እንደ ዓለም አቀፍ ደረጃ ያለው ተሰጥኦም ተደርጎ ይቆጠር ነበር ነው የሚሉት በርካቶች። ሌላኛው የምናነሳው መረጃ ደግሞ ማንቸስተር ዩናይትዶች ብሩኖ ሚጌል ፈርናንዴዝን በ40 ሚሊዮን ፓውንድ ብቻ ለባየር ሚኒክ ለመልቀቅ ዝግጁ ሊሆኑ እንደሚችሉ እየተናገረ ነው። ይህም በክለብ ውስጥ ባለፉት ጥቂት ዓመታት ምርጥ ተጫዋችና በዓለም እግር ኳስ ውስጥም ከሚገኙ ምርጥ የአጥቂ አማካዮች አንደኛው ለሆነው ለብሩኖ ፈርናንዴዝ እጅግ በጣም ዝቅተኛ የመሸጫ ዋጋ እንደሆነ በርካቶች እየተናገሩ ይገኛሉ። ይሁን እንጂ ፖርቱጋላዊ ኢንተርናሽናል ወደ ሳዑዲ ፕሮሊግ ክለብም ለመዘዋወር ፍላጎት ስለሌለው የማንቸስተር ዩናይትድ እጅ በትንሹ የታሰረ ሊሆን እንደሚችል ነው ቲም ቶክ የዘገበው። ባየር ሚኒኮች ለብሩኖ ሚጌል ፈርናንዴዝ የበለጠ እድል ያለው አማራጭ ተብሎም እየተጠቀሰ ነው። እናም ይህ እድል ደግሞ ለ31 ዓመቱ ተጫዋች የሚከፈለውን ክፍያ በከፍተኛ ሁኔታ እንዲቀንስ ያደርገዋል። ለማንቸስተር ዩናይትድ ብሩኖ ፈርናንዴዝን ማጣት የሚያስከትለው ጉዳት በሀሳብ ደረጃ በጣም ትልቅ ነው ብለው በርካቶች እያነሱ እንደሚገኙ ነው መረጃዎች እየጠቀሙ የሚገኙት። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ማጣቱ በጣም ከባድ ሊሆንበት እንደሚችል እና ይህንን ተጫዋች ለመተካትም በጣም ከባድ ሊያደርግበት እንደሚችል ጭምር የሚያሳዩ መረጃዎችን በትልቁ እየተመለከተን እንዳለ ነው ዘገባዎች የሚወጡት። ቀደም ሲል እንደወጡ መረጃዎች ከሆነም አሁን ላይ ይህንን ተጫዋች ለመተካት ማንቸስተር ዩናይትድ ምንም አይነት አማራጮች እንደሌሉት ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን በመሸጥ እስከ 100 ሚሊየን ፓውንድ ሊያገኝ እንደሚችል እና ሁለት ትልልቅ ተተኪዎችንም ፈልጎ እንደነበር ይነገራል። ሆኖም አሁን ላይ እንደሚታየው ፈርናንዴዝ አሁን ላይ በኦልትራፎርድ የነበረው ጊዜ ከጠበቀው በታች እንደሆነ ስለተሰማው በአውሮፓ መቀጠል ስለሚፈልግ የሳዑዲ አማራጮችን ከጠረጴዛ ውጪ ሊያደርጋቸው ይችላል። ምንም እንኳን በከፍተኛ ብቃቱ ወቅት ባይደርስም፣ ፈርናንዴዝ በተለይም በ40 ሚሊዮን ፓውንድ ብቻ የሚፈለግ ከሆነ ለባየር ሚኒክ ግሩም ግዢ መሆኑ ምንም ጥያቄ የለውም። የቀድሞ ስፖርቲንግ ሊዝበን ተጫዋች ከአማካይ ሜዳ ብዙ ግቦችን በማስቆጠር የሚታወቅ ሲሆን ባየር ሚኒክም በአብዛኛው ከፕሪሚየር ሊጉ ደካማ በሆነው በቡንደስ ሊጋው ላይም የበለጠ በሆነበት ቦታ ላይ ስራው ለሱ በጣም ቀላል እንደሚሆንለት ነው የሚጠበቀው። ይህ ዝውውር በመጨረሻም የሊግ ዋንጫዎችንና ምናልባትም የቻምፒየንስ ሊግ የማሸነፍንም እድል ስለሚሰጠው ፈርናንዴዝ በባየር ሚኒክ እሺ ሊል የሚችልበት እድል በጣም ሰፊ ነው ተብሎ ነው የሚታሰበው። ለቸልሲ ዋጥቂ ማርክ ጉዩ የሚመጣው እንግዲህ ወር ላይም ጥሪ አስቸጋሪ ሊሆንበት ይችላል ተብሏል። ምክንያቱም ከስታንፈርድ ብሪጅ ሌላ ቦታ የመዘዋወር እድሉ እየጠበበ መጥቷል። ወጣቱ ስፔናዊ በቸልሲ የመጀመሪያ ቡድን ውስጥም ቦታ ለማግኘት እየተቸገረ ይገኛል። ነገር ግን ሊያም ዴላ በመጎዳቱ ምክንያት ከሰንደርላንድ የውሰት ቆይታው ተመልሶ በሰሚያዎቹ እንዲጠራ ተደርጓል። አሁን ደግሞ ሰንደርላንድ ጥር ወር ላይ ጉዩን እንግዲህ ወደ ስታዲየም ኦፍ ላይት ለመመለስ ሙሉ በሙሉ እርግጠኛ ለመሆናቸውን ነው ቲምቶክ የተናገረው። ሪፖርቱ እንደሚያብራራው በሰንደርላንድ ሁሉም ሰው ጉዩን ስለመመለስም አልተስማሙም። ይህ ደግሞ ተጫዋቹ በዚህ የውድድር ዘመን እግር ኳስን የመጫወት እድሉንም በእጅጉ ያበላሽበታል ተብሎ ነው እየተጠበቀ የሚገኘው። ለጊዜው ማርክ ጎዩ ወደ ቸልሲ ቡድን ሰብሮ የመግባት እድሉ በጣም አነስተኛ ነው። ሆኖም ግን የፊፋ ሕግ አንድ ተጫዋች አንድ የውድድር ዘመን ውስጥም ከሁለት ክለቦች በላይም መጫወት እንደማይችል ስለሚገድብ ወደ ሌላ ክለብ መሄድ አይችልም። በስታንፈርድ ብሪጅ መደበኛ የመሰለፍ ዕድል ለማግኘት ጉዩ ተአምር የሚያስፈልገው ይመስላል። ምክንያቱም ዣ ፔድሮ ከፊት ለፊቱ ተቀዳሚ ምርጫ ሲሆን ሊያም ዴላፕን በቅርቡ ከጉዳቱ ሲመለስ ውድድሩ የበለጠ ይጨምርበታል። በአጭሩ የ19 ዓመት ወጣት የእድገት ጉዞው እዚያው ለመቀጠል ሰንደርላንድ እንዲመልሰው እርግጥ ያስፈልገዋል ተብሎ ነው እንደሚታሰብ መረጃዎችም እየወጡ የሚገኘው። ይህ የጉዩ አሁን ያለበት ሁኔታ ቼልሲ ጉዳዩን ምን ያክል በቸልተኝነት እንደያዘው የሚያሳየው ነው። እሱን በመጀመሪያው በውሰት ቆይታው ከሰንደርላንዶች ጋር ቢተው ኖሮ ይሻለው ነበር። አሁን ያለው ሁኔታ በመጀመሪያ ምርጫ አጥቂው ፔድሮ ጀርባ የመጠባበቂያ ተጫዋች ባለመኖሩ ምክንያት እንግሊዛ ቦታ ላይ ተጠባባቂ እንዲሆን ነው የመጣው። ወደ ጥር ስንቃረብ ግን ይህ ሁኔታ ምን እንደሚመስል ማየት አስደሳች ያደርገዋል። ነገር ግን በአሁኑ ወቅትም ሁኔታው ከተበላሸ ቸልሲዎች ለዚህ ተጠያቂው ራሳቸው ብቻ እንደሚሆኑ ነው በርካቶች እያመኑ የሚገኙት። የማንቸስተር ዩናይትድ አዲሱ ፈራሚ ብሪያን ምቤሞ የካሜሮን ብሔራዊ ቡድን ባልደረባ የሆነው ካርሎስ ባሌባን ወደ ኦልትራፎርድ እንዲቀላቀል ለማግባባት የቻለውን ሁሉ እያደረገው እንደሆነ ተዘግቧል። ይህ የብራይተን አማካይ በፕሪምየር ሊግ ውስጥም ግሩም አቋም እያሳየ የሚገኝ ሲሆን በትልልቅ ክለቦች መፈለጉ ምክንያታዊ ነው። ካርሎስ ባሌባ ከማንቸስተር ዩናይትድ ጋር ስሙ ሲነሳ ቆይቷል። ቲም ቶክና ሌሎች እንደዘገቡት ከሆነም ዋጋው እስከ 100 ሚሊዮን ፓውንድም ሊደርስ ይችላል። አሁን ደግሞ ብሪያን ኤምቤሞ ስለዝውውሩ ከእነርሱ ጋርም እየተነጋገረ እንደሆነ ታውቋል። ማንቸስተር ዩናይትዶች እንደዚህ አይነቱ ከፍተኛ ደረጃ ያለው አማካይን ማስፈረም ይፈልጋሉና ኤምቤሞ ዝውሩ እንዲሳካ የተቻለውን እያደረገ መሆኑን መስማትም ደጋፊዎችን ያስደስታል። ዘሰን በተሰኘው ጋዜጣ ዘገባ መሰረትም ኤምቤሞ ለካርሎስ ባሌባ እንደ ትልቅ ወንድም ነው። በብሔራዊ ቡድን ስልጠና ላይ አብሮ በነበሩበት ጊዜም ስለ ዩናይትድ እንግዲህ ነገሮችንም ነግሮታል። ዩናይትድ ቀደም ሲል የነበረውን ያክል ግዙፍ ክለብ ላይሆን ይችላል፣ ነገር ግን በዓለም እግር ኳስ ውስጥም ትልቅ ስም ያለው መሆኑ ብዙ ከፍተኛ ተጫዋቾችን ለመሳብም ረድቶታል። ብሪያን ምቤሞ በክረምቱ ወራትም ብሬንትፈርድን ለቆ ወደ ማንቸስተር ዩናይትድ እንዲመጣ መግባባት ችሏል። አሁን ደግሞ ባሌባ ከብራይተን ተመሳሳይ ዝውውር እንዲያደርግ ለማሳመንም ተስፋ ያደርጋሉ። እንደ ብሬንትፈርድና ብራይተን ያሉ ክለቦችም በከፍተኛ ሊግ ውስጥም ከፍተኛ ተወዳዳሪ ለመሆን አስደናቂ እድገትን ቢያደርጉም እንደ ዩናይትድ ያሉ ደግሞ የበለጠ ስር የሰደዱ ልሂቅ ቡድኖችም ሊያስፈልጓቸው ምርጥ ተጫዋቾችን ማስቀረትም አሁንም ይቸገራሉ። በዴይሊ ሜል እንደተዘገበው ካርሎስ ባሌባ በጥቅምት ወር ብራይተንን አይለቅም። ስለዚህም ዩናይትድ ወዲያውኑ የሚፈልገውን አማካይ ማግኘትም አይችልም። ይህ ደግሞ አሰልጣኝ ሩበን አሞሪም የሚያሳዝን ነው፣ ምክንያቱም የመሃል ክፍሉ በዚህ ቡድን ውስጥም ዋናው ድክመት ሆኖ እየታየ በመምጣቱ አሁን የእነርሱ አይነት ተጫዋችም በግልጽ ይፈልጋሉ ተብሎ ነው የሚታሰበው። ዩናይትድ በጥቅምት ወር የሚገኝ አማራጭ ተጫዋችን ማግኘትም ይችል እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። የዌስት አሚነተሩ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ቁልፍ የመሀል ሜዳ ተጫዋቻቸው ሉካስ ፓኩዌታን በ60 ሚሊዮን ፓውንድ ገደማ ለመሸጥ ፈቃደኛ ሊሆኑ እንደሚችሉ እየተዘገበ ነው። የብራዚል ብሔራዊ ቡድኑ ተጫዋች በሎንደን ስታዲየም እያሳለፈው ጊዜም የተደበላለቀ ነበር። አንዳንድ ጊዜ የዓለም ኮኮብ ይመስል ነበር፣ በአንድ ወቅት ደግሞ ከማንቸስተር ሲቲ ፍላጎት ስቦ እንደነበር የምናስታውሰው ነው። ይሁን እንጂ ሉካስ ፓኩዌታ ብዙ ጊዜ ወጥነት የጎደለው ሲሆን በቅርብ ጊዜያትም አቋሙ ትንሽ ወርዷል። ምንም እንኳን ክለቡ ባለፈው የዝውውር መስኮት ከአስተን ቪላ ፍላጎትም መካከል እርሱን ማስቀረቱ ያስደሰተው ነበር። ነገር ግን አዲሱ አሰልጣኝ ኑኖ ኤስፔንቶ ሳንቶ አማካኝነትም የ28 ዓመቱ ተጫዋች በ60 ሚሊዮን ፓውንድ ክፍያ ለመልቀቅም ዝግጁ እንደሆኑ የሚጠበቅ አዲስ መረጃ በትልቁ እየወጣ እንዳለን የተመለከት ነው። እንግዲህ ይህ ዘገባ የዌስትሃም ታማኝ ምንጭ ከሆነው ሃመርስ ኒውስ የመጣ ሲሆን ነገር ግን ማንም ተጫዋቹን የሚፈልግ መጤ ክለብ ይኖር እንደሆነ ግን የገለጸው ምንም አይነት አዲስ ነገር እንደሌለ ነው የሚነገረው። የዝውውር ባለሙያው ስለ ሉካስ ፓኬታ የዌስትሃም ዩናይትድ የወደፊት እጣ ፈንታ ጋዜጠኛ ግሬም ቤሊ ይህንን ሁኔታ ከሃመርስ ኒውስ ጋር ሲወያየ የዌስትሃም ፍላጎት ፓኬታን ማስቀረት መሆኑን ገልጿል። ነገር ግን ለእያንዳንዱ ተጫዋች የሚከፈለው ዋጋ እንዳለ ነው የሚገለጸው። በኢሊ ሲያብራራ ዌስታም ዩናይትድ ለመግዛት ገንዘብ ማሰባሰብን በተመለከተ ችግሮች ያሉባቸው፣ ስለዚህም የማይቀየር ነገር ቢኖር ታላላቅ ስሞችንና በቀላሉ ሊሸጡ የሚችሉ ንብረቶችን ከዝውውር ገበያው ጋር መያያዛቸው ነው። ፓኬታ ለመልቀቅ እየፈለገም አይደለም እየተባለ ይገኛል። ዌስታም ለመሸጥ እየፈለገም አይደለም ነገር ግን አንድ ሰው እኔ በተነገረኝ መሰረት ወደ 60 ሚሊዮን ፓውንድ በሚጠጋ የመሸጫ ዋጋ ከመጣ ደግሞ ሊለቅ እንደሚችልም ነው እየተገለጸ የሚገኘው። ወደ ጥር ተጫዋቾች የዝውውር መስኮት ስንቃረብ ሁኔታው እንዴት እንደሚዳበር መከታተሉ አስፈላጊ ነው ተብሎ አሁን ላይ ይታመናል ነው የሚለው መረጃው። ነገር ግን በአሁኑ ጊዜ ምንም አይነት ነገር ለሉካስ ፓኩዌታ እየመጣ እንዳልሆነና ያን ያክል ከፍተኛ ክፍያ ለመክፈልም የተስማማ ቡድን እንደሌለ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የቀድሞ የሊዮን ተጫዋች በአንዳንድ ቀናት ጥሩ ሊሆን ቢችልም እድሜው ግን እየገፋ ነው። እናም በምስራቅ ለንደን ካሳለፋቸው ያልተረጋጋ ጊዜ በኋላ ደግሞ ትንሽ አደጋን ይዞም የመጣ ዝውውር ሊሆን እንደሚችል የሚያሳዩ ግምቶች ናቸው በትልቁ እየወጡ የሚገኙት እና በቀጣይ ጊዜያቶች ሊለቅ እንደሚችል የሚያሳዩ ግምቶች እየወጡ ነው የሚገኙት። የአስተን ቪላ የግራ መስመር ተከላካይ የሆነው ሉካ ዲኜ በሚቀጥለው ክረምትም ከኤሲ ሚላን የዝውውር ኢላማ ሆኖ እየተነሳ መሆኑን የጣሊያን ዘገቦች አስነብበዋል። ፈረንሳዊው ተጫዋችም ከጥቂት ዓመታት በፊት ከኤቨርተን ከመጣ ጀምሮ በቪላ ፓርክ ቁልፍ ተጫዋች ሲሆን ከመካከለኛው ምድብ ክለብ ደግሞ እስከ 2028 ድረስም ውል አለው። ሆኖም ግን አሁን ላይ በቪላ ውስጥ ያሉ ሰዎች እንግዲህ ሚላኖች ዲኛን ለማስቀረትም ከባድ ስጋት ሊሆን ይችላል የሚል ስሜት እየጨመረ ያለ ይመስላል። ሮሰኔሪዎቹ አዲስ ግራ መስመር ተከላካይ ለመግዛትም የገበያው ላይ ሲሆኑ ድኜ ደግሞ በዚያ ቦታ ላይ ቁልፍ ኢላማ እንደሆነ እየተገለጸ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። እሲ ሚላን ሉካስ ድኜን በረካሽ ለመውሰድም አይነ ጣላ አድርጓል። ሚላን ድኝን በረካሽ ዋጋ ማምጣት ይችሉ እንደሆነ ያስባሉ ነው የተባለው። የ32 ዓመቱ ተጫዋች የቀድሞ ብቃቱ ላይ አይደለም ና አስተንቪላሱን ማስቀረት ቢመርጡ እንኳን ተመጣጣኝ ቅናሾችን ማዳመጥ ምክንያታዊ ሊሆን ይችላል። የዲኜ ውል እስከ 2028 ባይጠናቀቅም ሚላን የቀድሞን የባርሴሎና ተጫዋች በ2026 ክረምት በርካሽ ሊያስፈርሙት እንደሚችሉ እርግጠኞች ይመስላሉ። ይህ እንዴት እንደሚፈጸም ማየት ይኖርብናል። ነገር ግን ቪላ ትልቅ ውሳኔ መስጠት እንዳለበት ግልጽ ነው። እናም ዲኜን እንደ ሚላን ያለ ትልቅ ስምም ያለው ክለብ እንዲቀበለው ማሳመን ለእነሱ አስቸጋሪ ሊሆን ይችላል። ምንም እንኳን የሴርኤው ግዙፍ ክለብ የድሮ ኃይሉንም ባይሆንም አሁን ላይ ብዙ ታሪክና ክብር ያለው ትልቅ ስም ነው። ይህ በሙያው ማብቂያ አካባቢ የአጭር ጊዜም ቢሆን እዚያ ያለመጫወትም እድሉን እንደሚወስድ በቀላሉ መገመትም ይቻላል ተብሎ ነው የሚታሰበው። የሊቨርፑል አሰልጣኝ አርነስሎት የስዊድን ብሔራዊ ቡድን ተጫዋች የሆነው አሌግዛንደር ኢሳክ በክረምቱ ወደ አንፊልድ ትልቅ ዝውውር ካደረገ በኋላ በአቋምና የአካል ብቃት እጥረት መቸገሩን ተከትሎ መረጃዎችን ሰጥተዋል። ኢሳክ በቀድሞ ክለቡ ኒውካስል ዩናይትድ የዓለም ደረጃ ምርጥ ተጫዋች ነበር። የሊቨርፑል የዝውውር መስኮቱ ሲዘጋ የብሪቴን የዝውውር ክብረ ወሰን የሆነን ክፍያ እንዲከፍል ደግሞ አድርጎታል። ቢቢሲ ስፖርት በወቅቱ ባወጣው ዘገባ እንዳረጋገጠው ከሆነ አሌክዛንደር ኢሳክ ከኒውካስል ዩናይትድ ወደ ሊቨርፑል ለመዘዋወርም 125 ሚሊዮን ፓውንድም አስከፍሏል። ይህ ደግሞ ከፍተኛ ግምት መፍጠሩ አይቀሬ ነው የሚሆነው። እስካሁን ድረስ አሌክዛንደር ኢሳክ ለሊቨርፑሎች በስድስት ጨዋታዎች ላይ አንድ ግብ ብቻ ነው ያስቆጠረው። ነገር ግን ስሎት በዓለም አቀፍ የእረፍት ጊዜም ከስዊድን ባደረጋቸው ሁለቱንም ጨዋታዎች ግብ ሳያስቆጥር መቅረቱን ተከትሎ አዝጋሚ ጅምሩንም ተመልክተውታል። እስሎት በሰጡት ጋዜጣዊ መግለጫ ላይ ሲናገሩ አሌክዛንደር ኢሳክ ያለ ቅድመ ውድድር ዘመን ዝግጅት ወደ ሊቨርፑል በመምጣቱ ሙሉ የአካል ብቃት ለማግኘትም የተወሰነ ጊዜ እንደወሰደበት ነው የሚናገሩት። የሆላንዳዊው አሰልጣኝ እንዳሉት አሁን ባለፉት ጥቂት ሳምንታት ጥቂት ተጨማሪ ጨዋታዎችን ስላደረገም በመጨረሻም ክለቡ በሚፈልገው ደረጃ ላይ ሊደርስ ይችላል። አሁን ለሁሉም ተጫዋቾች የተለመደ የሆነውን አምስት ወይም ስድስት ሳምንታት የቅድመ ውድድር ዘመን ዝግጅቱን ያጠናቀቀ ይመስለኛል። በተለይም ለሶስት ወይም አራት ወራት ከጨዋታ ውጪ ከነበሩት ጋር ሲልም ነው ስሎት የተናገረው። ስለዚህም በአካል ብቃት ረገድ አሁን ወደሚገባው ደረጃ ቅርብ ነው ብዬ አስባለሁ። እናም አሁን ፍትሃዊ በሆነ መንገድ ጀጅ ልናደረግ ወይም ልንገመግመው እንችላለን ሲል ነው የተናገረው ይህ እንዴት እንደሚሰራ አውቃለሁ። ሁለት ጊዜ ተጫውቶ ካላስቆጠረ ያ የሚጠበቅበት ነገር አይደለም። በእርግጥም ወደ ብሔራዊ ቡድን ሲሄዱ እንደ ኮዲ ጋክፖ፣ ቨርጂል ቫንዳይክ፣ ዶሚኒክ ሶቦስላይ፣ አሌክሲ ማካሊስተር እንዳስቆጠሩትም አሁን እሱ እንደሚያስቆጥር ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። አሰልጣኝ ይህ እንግዲህ አርነ ስሎት ናቸው፣ ይህንን ሀሳብ የሰጡት የቼልሲው አሰልጣኝ ኤንዞ ማሬስካም ክለቡን የሚጎዳም ዋና ነገርን አረጋግጠዋል። ኮል ፓልመር በጉዳት ምክንያት ለተጨማሪ ስድስት ሳምንታት ቡድኑን ማገልገል እንደማይችል አረጋግጠዋል። የ23 ዓመቱ ተጫዋች በ2023 ክረምት ከማንቸስተር ሲቲ ከተቀላቀለ በኋላ ለቼልሲ ኮከብ ተጫዋች ነበር። እናም አሁን ላይ ክለቡ ያለሱ ለረጅም ጊዜ መቋቋም የሚኖርበት ጊዜን ይጠብቀዋል። ማሬስካ ከዚህ ቀደም ፓልመር አሁን መመለስ ቅርብ ይሆናል ብለው ቢያስቡም፣ በጋዜጣዊ መግለጫቸው ግን ይህ የተሳሳተ ግምት እንደነበር ነው ያመኑት። ከዚህ በታች ያለው ነገርም እንደሚያሳየው ጣሊያናዊው አሰልጣኝ ኮል ፓልመር ለተጨማሪ ስድስት ሳምንታት ከሜዳ ውጭ እንደሚሆን አሁን ተናግረዋል። ምንም እንኳን አውንታዊ ዜና ቀዶ ጥገና እንደማያስፈልገው መሆኑ ቢታወቅም፣ ማሬስካ ከአንድ ዘጋቢ ለቀረበላቸው የመጀመሪያ ጥያቄም ሲመልሱ ተነስቼ ተሳስቼ ነበር፣ እንዲሁ ደግሞ ከዓለም አቀፍ ረፍት ጊዜ በፊትም ስለሚመለስበት ጊዜ ተናግሬ ነበር። በሚያሳዝን ሁኔታ ግን ለተጨማሪ ስድስት ሳምንታትም በሜዳ ውጪ መሆኑ ተረጋግጧል። ይህ ደግሞ አዲሱ መረጃ ነው ሲሉ ጭምርን የተናገሩት። ቀዶ ጥገናም እንደማያስፈልገው አሁንም እውነት መሆኑን ሲጠየቁ አዎ ብለው መልሰዋል። ኮል ፓልመርም በተቻለ መጠን ለመጠበቅ እንሞክራለን፣ ሲመለስም ሙሉ በሙሉ ብቁ መሆኑ አስፈላጊ ነው ሲሉ ጭምርን የተናገሩት። የሕክምና ባለሙያዎችም አስማተኞች አይደሉም፣ ስድስት ሳምንታት ያስፈልገዋል። እናም ስድስት ሳምንታት በቂ ይሆናል ብለንም ተስፋ እናደርጋለን። ችግሩ ደረጃ በደረጃ ሳምንት በሳምንት መመልከት አለብን። እሱ በጣም ጥሩ ይመስላል ዘና ያለ ነው ለማገገምም እየሞከረ ነው ሲል ጭምር ነው የተናገረው ሆኖም ግን እንደ ጄሚ ባይኖ ጌቲያንስ ፔድሮ ኔቶ ስቴቫ ዊሊያን አሌሃንድሮ ጋር ናቸው ፋኮንዶ ቦናኖቴ ያሉ ተጫዋቾች በእንግሊዝ ብሔራዊ ቡድን ተጫዋቾች እጥረት ወቅትም ብቃታቸውን ለማሳየት ይቸገራሉ ሲልም ጭምር ነው የተናገረው ይህም ለኮል ፓልመር በዓለም ዋንጫው ላይ እንግዲህ የሚያሳስብ ጉዳይ ነው ምክንያቱም በቀጣዩ ክረምት በአሜሪካ ለሚካሄደው ውድድር ለእንግሊዝ ብሔራዊ ቡድን ውስጥም ቦታ ለማግኘት የተቻለውን ሁሉ ማሳየት እንደሚጠበቅበት ነው መረጃዎቹ እያሳዩ የሚገኙት። ማንቸስተር ዩናይትዱ የሪያል ማድሪዱን አጥቂ ኤንድሪክን በዝውውር ለማስፈረም ከሚመለከቱ ክለቦች አንደኛው ነው። ምክንያቱም እሱ በዚህ ወር ወይም በዚህ ጥር ወር በውሰት እንደሚወጣ ይጠበቃል። በመጀመሪያ በደይሊ ሜል በወጣው መረጃ መሰረት ጎበዝ የሆነ ወጣት እንግዲህ ተጫዋችም እንደሆነ በርካቶች ያምናሉ። ብራዚላዊው አጥቂ በቤርናቢው ተመራጭነትን እያጣ ሲሆን ወደ ስምንት የሚጠጉ ደግሞ ክለቦች የዝውውር ኢላማም እንደሆነ ይነገራል። ማንቸስተር ዩናይትድ በፕሪሚየር ሊጉና በሌሎችም የአውሮፓ ሊጎች ውስጥ ከሌሎች ቡድኖች ጋር በመሆን ኤንድሪክን ከሚፈልጉት ክለቦች መካከልም አንደኛው እንደሆነ ተነግሯል። ኤንድሪክ ሪያል ማድሪድን ከተቀላቀለም በኋላም ብዙም አልተጫወተም። ነገር ግን በቀድሞ ክለቡ ፓልሜራስ በነበረበት ጊዜም ትልቅ ተስፋ የጣለበት ተጫዋች ነበር። የ19 ዓመት ወጣት እንደ ማድሪድ ወደ ትልቅ ክለብም ሄደው በጊዜው ሳይሆን አልቀረም ምክንያቱም በሻቪ አሎንዞ ቡድን ውስጥም በፊተኛው መስመር ብዙ ውድድርም ገጥሞታል። ኤንድሪክ አሁንም ከፍተኛ ተሰጥ ያለው ቢሆንም ከኬልያን ምባፔ፣ ቪኒሲዮስ ጁኒየርና ሮድሪጎ ጓይሽም ከመሳሰሉት ጋርም ባለው ውድድር ማንኛውም ሰው ሊቸገር ይችላል። ሆኖም ግን ዩናይትድ በአጥቂ መስመሩ ላይ ያን ያክል ጥራት ስለሌለው ኤንድሪክን ለአጭር ጊዜ ማምጣትም ለነሱ ጠቃሚ ሊሆን ይችላል ተብሎ ነው የሚታሰበው። ሆኖም ግን ኤንድሪክ እንደ ዩናይትድ ያለ ዝውውርን ለመቻኮልም ከመሞከር ይልቅ ጊዜ ወስዶ በጥንቃቄ እንዲወስን ሲመክሩት ይስተዋላሉ። ወደ ስፔን ዋና ከተማ የዝውውር ውሳኔ አሁን ላይ የተሳሳተ ምርጫ ይመስላል። እናም ብዙዎች ማንቸስተርነትን ሌላ ችግር ያለበት መዳረሻ ሊሆን ይችላል ብለው ነው የሚከራከሩት። በኦልትራፎርድ በቅርብ ጊዜ ወደ ኋላ የቀሩና ከለቀቁ በኋላ ደግሞ የተሻሉ ተጫዋቾች ብዙ ናቸው። ስለዚህም ኤንድሪክ ይህንን ከግምት ውስጥ ማስገባት አለበት ነው የሚሉት። የእሱ ቀጣይ እርምጃ ሙያውን ወደ ትክክለኛው መንገድ ለመመለስም በጣም ወሳኝ ነው። እናም ዩናይትድ እሱን ያክል ተጫዋች ደግሞ በጥሩ ሁኔታ ይሳካልታል ብሎ ለመገመትም ከባድ ሊሆን እንደሚችል የሚገልጹ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ሌስተር ሲቲ የሜዳቸውን አማካይ ክፍል ለማጠናከር ከፈረንሳይ ክለብ ስታደ ሬንስ ግሌን ካማራን ለማስፈረም ተስፋ አድርገዋል። ከፈረንሳይ ጋዜጣ ፉት መርካቶ በተገኘ መረጃ መሠረትም ከኢብስዊች ታውን ጋር ውድድር ይገጥማሉ። የ29 ዓመቱ አማካይ በመጨረሻም የት እንደሚደርስ ማየቱ አስደሳች እያደርገባል ተብሎ እንደሚጠበቅ ነው መረጃዎች በትልቁ የወጡት። ሬንስ ተጫዋቹን ወደ 10 ሚሊዮን ዩሮ የሚጠጋ ዋጋ አስፈርሞት የነበረ ቢሆንም ከፍተኛ ደግሞ ኪሳራን ተቀብለው ለመሸጥ ዝግጁ ናቸው። በ3 ሚሊዮን ዩሮ ብቻም ሊለቅም ይችላል። ሌስተር ሲቲ ዝውውሩን ማጠናቀቅ ይችል እንደሆነ ማየቱ ትኩረት የሚሰብነው ይሆነው። እሱ ለክለቡ ጠቃሚ ግዢ ሊሆን ይችላል በተመዘገበው የመሸጫ ዋጋ ደግሞ ማስፈረሙ በረጅም ጊዜ ውስጥም ተርፋማ ሊሆን ይችላል። ካማራ በመደበኛነት በከፍተኛ ደረጃ ለመጫወትም ይፈልጋልና ወደ ሻምፒዮንሺፕ መምጣቱ ለሱ አስደሳች ሊሆን ይችላል። ኤፕስዊች ታውንም ለተጫዋቹ አስደሳች እድል ሊሆንለት ይችላል። ምን እንደሚወስን ማየቱ አስደሳች ነው። ሌስተር ሲቲ በጠረት ተጫዋቾች የዝውውር መስኮት ቡድኑን ለማሻሻልም በዚያው የውድድር ዘመን በከፍተኛ ደረጃ ለመጫወት ይጥራል። ወደ ከፍተኛው ሊግ ለመመለስም ግፊት ያደርጋሉ። እናም ቡድናቸውን ማሻሻል ደግሞ መጠበቅ ይኖርባቸዋል። ጥራት ያለው አማካይ መጨመርም ለነሱ ተስማሚ ነው። ካማራ በቅርብ ወራት ውስጥ በጥሩ ብቃቱ ላይ አልነበረም። እናም የቀድሞው የሊድስ ዩናይትድ ተጫዋች ወደ ቀድሞ ከፍተኛ ብቃቱ ለመመለስም ይጥራል። በሻምፒየንሺፕ ውስጥም መደበኛ እግር ኳስን መጫወት ጠንካራ ሆኖ መመለስም እንደሚያደርገው ሊረዳው ይችላል። የቀድሞ ብቃቱን እና በራስ መተማመኑን ማግኘትም ከቻለ ለሌስተር ሲቲ አስፈላጊ ተጫዋች ሊሆን ይችላል። ያም ሆነ ይህ ዝውውሩ ለሌስተር ሲቲዎች የሚሰራ ሊሆን ይችላል። በተዘገበው የመሸጫ ዋጋ መሰረትም የተጋነነ ስጋት የለውም። እናም ሌስተር ሲቲ ዝውውሩን በእቅዱ መሰረት ካልሄደ ኢንቨስትመንቱን መልሶ ማግኘትም ይችላል ተብሎ እንደሚጠበቅ ነው መረጃዎች የወጡት። አጥቂው ኢማኑኤል ዴኒስ በቅርብ ሳምንታት ወደ ዌስትሃም ዩናይትድ ሊዘዋወር እንደሚችል ሲነገር ቆይቷል። ሆኖም ግን ከዴይሊ ሜል በወጣ ዘገባ መሰረት እንደሚያመለክተው አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በአሁኑ ጊዜ በነፃ ዝውውር ላይ ያለውን የ27 ዓመቱን አጥቂ ለማስፈረም እንደማይፈልጉ ወስነዋል። ተጫዋቹ በክረምቱ የዝውውር መስኮት ከኖቲንግሃም ፎረስት ጋር የነበረውን ውልም አቋርጧል። ሆኖም ግን እስካሁን ድረስ አዲስ ክለብ ማግኘት አልቻለም። ዋትፈርድ ተጫዋቹን ለማስፈረም ፍላጎት አላቸው። መጨረሻው የት እንደሚሆን መታየት ያለበት ጉዳይ ነው። ዴኒስ በኖቲንግሃም ፎረስት ሳለ ከኑኖ ጋርም ሰርቷል። እናም አዲሱ የዌስትሃም ዩናይትድ አሰልጣኝም ስለሱ ሁሉንም ነገር ያውቃሉ። እኚህ አሰልጣኝ የ27 ዓመቱ ተጫዋችን የለንደኑን ክለብ እንዲቀላቀል ፍላጎት እንደሌላቸው ግልጽ ነው። ዌስትሃም በአጥቂ ክፍል ውስጥም የበለጠ ጥራትና የተጫዋቾች ብዛት ወይም ዴብዝም ያስፈልጋቸዋል። ነገር ግን የ27 ዓመቱ ተጫዋች ለተወሰነ ጊዜም በጥሩ ሁኔታ ላይ አልነበረም። በ2021ም ከዋትፈርድ ከተቀላቀለ በኋላ በጥሩ ሁኔታ ላይ ተጫውቷል። ለኖቲንግሃም ፎረስትም ከመቀላቀሉ በፊትም በ35 ጨዋታዎች 10 ጎሎችን ያስቆጥሯል። ሆኖም ግን በኖቲንግሃም ፎረስት ላይ አሻራውን ማሳረፍ ግን እንዳልቻለ ነው በርካቶች የሚያምኑት። እርግጥ ነው ለዌስትሃም ዩናይትድ የሚያረካ ግዢ አይሆንም ነበር። እነሱም ከዚህ የተሻለ ነገርም ማሰብ አለባቸው። እናም በሚቀጥሉት ጥቂት ሳምንታት ውስጥም ትክክለኛውን ተጫዋች ማስፈረም ይችሉ እንደሆነ ማየቱ ያስደስታል። ወደፊት ማጥቃታቸው ሊተነበይ የማይችል ወይም አምፕሪዲክተብል እንዲሆን የሚያደርጋቸው ታማኝ ጎል አስቆጣሪና ጥራት ያለው ተጫዋችም እንዲሁ ደግሞ ያስፈልጋቸዋል ተብሎ ነው እንደሚታሰብ መረጃዎች እየወጡ የሚገኙት። ዌስት ሃም ዩናይትድ በዚህ የውድድር ዘመን እጅግ አሳዛኝ ብቃት እያሳየ ነው እና ግርሃም ፖተር ከስራው ተሰናብቷል። ኑኖ በሚቀጥሉት ሳምንታት ነገሮችን እንዲያስተካከል ይጠበቃል። እናም ቡርኑን እንደገና በትክክልም ደግሞ ማንሳት እንደሚችልም በርካቶች ይመለከቱታል ተብሎ ነው የሚጠበቀው። ይህ ፉአር ባህሩ የዩቲዩብ ቻናል ነው። ውድ ቤተሰቦቻችን ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። የዕለተ ሰኞ የከሰዓት ፕሮግራማችን ላይ ትገኙ ነበር። ስላደመጣችሁኝ ከልብ አድርገ ያመሰግናለሁ። በቀጣይ በነገው ፕሮግራማችንም እንዲሁ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኘው ይሆናል። ውድ ቤተሰቦቻችን የእናንተን የውድ ቤተሰቦቻችንን ሀሳብ አስቴት እንፈልጋለን ኮሜንት ቦክስ ላይ ስምና ድራሻችሁን እየጠቀሳችሁ ሀሳቦቻችሁን አጋሩን። እኛም ደግሞ ጥሩ የምንላቸውን ሀሳቦች መልሰን ወደናንተው ስምና ድራሻችሁን እየጠቀስን የምናደርስ ነው የሚሆነው። ለዛሬ ግን ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ኳር ባሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ቀን ይሁንላችሁ።